አሰላሙ አሌይኩም ወራህመቱላ ወበረካቱ ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሆይ አልሐምዱሊላህ፣ እኔ ሰላም ነኝ። ሰላም ሰላም ብያለሁ። ውዶች ላይክ ሼር እያረጋችሁ አበረታቱኝ። ኢንሻአላህ እንግዲህ ዝም እስካለው ድረስ ው በስራዬ ላይ እየሰራው አቀርብላችኋለሁ። እንደሁም ደግሞ በስልክ ማገናኘባችሁን በስልክ አገናኛችኋለሁኝ በቃ ቦታም ተፈለጋችሁ እንዲሁም ደግሞ እንጨት ባህር ዛፍ እንጨት ለቤት የሚሆኑ ለማገር ማገዶ ምናምን የሚሆኑ እምፈልጉታላችሁ አቀርብላችኋለሁ ማለት ነው። እንዲሁም ደግሞ ቦታ መግዛት የምትፈልጉ ቤት መግዛት የም- ለምትፈልጉ አሁን ላይ በነገራችን ላይ ባንክ ብር ከማስቀመጥ ትንሽ ቦታ ቀንጠብ አድርጋችሁ ቦታ ብታስቀምጡ በጣም ነው የሚጠቅማችሁ። ውድቶችው ማለት ነው። ምክንያቱም አሁን ላይ ሰውን እየቀየረ ያለው ቦታ ነው፣ ቤት ነው። ቢያንስ ትንሽ አሁን ቢያንስ በግሩፕ እየሆናችሁ እንዲሁም አካባቢያችሁ በሰው የምትሰሩበት ምናምን አካባቢ ራሱ እንደዚህ በጓደኛ ጋር ምናምን እንደዚህ ጠርቀም እያረጋችሁ ሁል ጊዜ እየላካችሁ በባንክ ከምታስቀምጡ ትንሽ አጠራቅማችሁ ማለት ነው። አይጠራቅማችሁ በቃ ትንሽ ወጣ ያለም ቢሆን ቦታ እየገዛችሁ አስቀምጡ ማለት ነው። ወጣ ያለ ቢሆን እያገር ከተማ እየሆነ ሲሄድ ሁሉም ነገር በቃ አሁን በቃ ይሄ ቦታ በጣም ውስጥ ነው የገባ፣ ነው መስመር ዳር አይደለም ብለን ስናስብ የኖር ነው፣ ዛሬ ላይ በጣም በውድ ብር እየተሸጠ ነው ማለት ነው። እና ወጣ ያለም ይሁን ቤት በቃ ቤቱ በአካባቢው እየተሰራ ከተማው ደግሞ በቃ እየተስፋፋ ሲሄድ፣ ያ መጀመሪያ ውስጥ ነው መሀል ነው ብለን ያሰብነው ቦታ አሪፍ ብር ያወጣላችኋል ማለት ነው። እና ከሁሉም ከሁሉም በላይ ዛሬ ላይ ሱቅ ብትሉት ሌላ ገበያ ብትሉት ማለት ነው። እንደ እኔ ትንሽ እንዲያው ሕንፃ መሳሪያ ይሻል። እንዲሁ ሌላው ነገር እኔ አሁን ኢትዮጵያ ባለውም ሰዓት በቃ ገበያም ስለመሞከር እና ስለማየው እንጃ ብቻ ብዙም አይደለም ብዙ አያስደስተኝም ማለት ነው። አሁን ላይ ግን በጣም በጣም በጣም ሰውን እያነሳው ያለው ሰውን እየጠቀመው ያለው ቦታ መግዛት፣ ቤት መስራት፣ የተገዛውን ቤት የተሰራውን ቤት ገዝታችሁ ስታስቀምጡት አመት፣ ሁለት አመት ቢያንስ ስድስት ወር እራሱ አስቀምጣችሁት በጣም እያዋጣችኋል ማለት ነው እና ውድ ቤቶች ቦታ የምትፈልጉ ካላችሁ እንዲሁም ቤት የምትፈልጉ ካላችሁ አናግሪ ማለት ነው። ስልክ ቁጥር አስቀምጣለሁ፣ እንዲሁም ደግሞ በኮሜንት አስተያየት። እንዲሁም ደግሞ ቦታ የቤት ጀብሰም ቤት ጀብሰም ማሰራት የምትፈልጉ በነገራችን ላይ ቤት ጀብሰም የሚሰራ ልጅ እኔ አባብላችኋለሁ ማለት ነው። ለሚ ወግዲ መካነ ሰላም በፈለጋችሁበት በቃ በፈለጋችሁት የትም አካባቢ ከደሴ ጀምሮ ማለት ነው እኔ የደንበኛ የእኔን ቤት የሰራልኝ ልጅ የዴሴ ልጅ ነው፣ እና በቃ ቤቴን አሳምሮ እስካሁን ድረስ ቆይቷል። ቢያንስ የእኔ ቤት የተሰራው ሁለት ሺህ ስምንት ላይ ነው ጅብሰም የተሰራው ነገር ግን እስካሁን ድረስ ወላሄ ምንም ንክቻ ላለ ማለት ነው። ጥቂት እንዲያለ አልቀላም ማለት ነው። አሁን አንድ አንድ ቤቶች ይቀላል፣ ይሄ ግን ማሻላ ነው። ጎበዝ ነው፣ በጣም ጠንካራ ልጅ ነው። አሪፍ አርጎን የሰራልኝ ማለት ነው። እና የጅብሰም ማሰራት የምትፈልጉ እንዲሁም ቦታ የምትፈልጉ ቤት እንዲያልኳቸው አሸዋ የምትፈልጉ ባህር ዛፍ እንጨት ለቤት የሚሆን ለማገዶ ለማገር ምናምን የሚሆኑ ለአጥር የሚሆኑ ከፈለጋችሁ ማለት ነው በኮሜንት አሳውቁኝ እንሻላ አቀርብላችኋለውኝ እና ውዶች፣ ላይክ ሸር እያረጋችሁ አበረታቱኝ እና እኔ የምመክራችሁ ነገር ከሁሉም ከሁሉም በላይ ከሁሉም ከሁሉም በላይ አሁን ላይ ቦታ መግዛት ቤት ሰርቶ መሸጥ ይህን ይህንን ነው የምመክራችሁ ማለት ነው። በጣም ነው የሚያዋጣው፣ ብዙ ሰው የተለወጠበት። ቢያንስ ቦታ ገዝታችሁ ሁለት ዓመት ብታስቀምጡት የቱን ያክል አረብ ሀገር ሁናችሁ የማሰሩትን ብር ነው የቦታ ዋጋ እያወጣ ያለው አሁን ላይ ማለት ነው። እና ቦታ ግዙ ቤት ግዙ። የተገዛም ቢሆን እንደገና ደግሞ ሰርታችሁም እንሸጠዋለን ብትሉ በጣም ውጤታማ ትሆኑበታላችሁ ማለት ነው። እና አበረታቱኝ። ለወደፊትም እንግዲህ ያው አገሬ ስገባም በዙ ሙያ ኢንሻላህ ሰራለሁኝ ብያስባለሁ። አፊያ ዋናው አፊያ ነው፣ ለሰው ልጅ አፊያ ተፈሆን ማለት ነው። እና ላይክሽር ሼር እያደረጋችሁ አበረታቱኝ። እንዲሁም ቦታና እንጨት አሸዋ የምትፈልጉ እንዲሁም ጀብሰን ማሰራት የምትፈልጉ ደግሞ ቤታችሁን ጀብሰም ማሰራት የምትፈልጉ እንዲሁም ደግሞ ውስጡን አሁን ላይ በጣም አሪፍ አሪፍ እያደረጉ እየሰሩት ነው ማለት ነው። በሲሚንቶ በሊሾ ውስጡን በሲሚንቶ ታሰሩታላችሁ። ከዛ ከላይ ደግሞ ጀብሰን ይሰራል ማለት ነው። ከዛ ሲሚንቶን ከፈለጋችሁ ጀብሰምም ማስቀባት ትችላላችሁ፣ ከሲሚንቶ በላይ ማለት ነው። ካልፈለጋችሁም ደግሞ ቀለም መቀባት ትችላላችሁ ማለት ነው። አሁን አሪፍ አሪፍ ለውጥ አሪፍ ቤት አሰራር እየመጣ ነው። እንዲያልኳችሁ ጀብሰም እኔን ጀብሰም ይሰራል ሲሚንቶም ከውስጥ ይሰራላችኋል ማለት ነው። ግድግዳውን ጀብሰምም ይሰራላችኋል። የፈለጋችሁትን ነው። ኋለክ ማሳሰር ከፈለጋችሁ እንዲሁም ደግሞ ቤት መስገረፍ ከፈለጋችሁ አገናኛችኋለሁ ማለት ነው። በጣም አሪፍ የሆነ ባለሙያ ነው ማለት ነው።